ዋሆየ ከብላለን ደምባይ፣ በወፈሪያሽ ላይ ከብላለን ደምባይ። ምን ያደርግልኛል እንግዲህ እንዲሻል ብሏል። ምነው ለወጣለሁ። አሁን ማዱን በምን ያዘው ነው? ሰዎች ላላግርና ወንዝና ዳመና የፈለኩኝ እሷን ዋ ሻምበል ሞልቶለት ወለት ከሴት ጋር የሮሮ አጣላላለች ተሴ ተሴ ተሊ ሙትልክ እኔ ከሴት ጋር መሮጡን ወድጀው ነው ወዲያው ብስ ሴት እኔ ብርቄ ነው ወይ እኔ ተሞላ ጎደላ ላማርጬ ከቆንጆም ቆንጆ ያገባው ሰው ብርቄ ነው ብርቄ ነው ወይስ መች ሌላ ሆነ እና አረገ ያም ጅራታ መጥቶልኛል። አረ ተለገጠ እንጂ፣ አረ ተለገጠ እንጂ እኔ ግን

ሞረም ሲጀመር፣ እቺ የኔን አንተ ነጥ አይተነፍስ አላየም፣ አልሰማም፣ አለቀ። ጥሩ ጥሩ ሆናችሁ ጠብቁኝ። ትናንትም ከትናንት በስቲያም ስታሯሩጭኝ የነበርሽ የዚህ መንደር ሰው እ ወጪህንም አንድ አንድ ነገሮችንም ይሸፍናሉ። እንደሱ እንደሱ እንደሱ፣ ጸጋ ባልኩ ልክ ተንቀሳቀስ እንጂ ሁሉን ነገር የእንቅስቃሴ ነገር ይሸፍናሉ። ልክ ይዞኛል

የተቀበርክ ዘር ሆነ የትልቅ ሰው ዘር ሁነ፣ እንዲው እንደማንም ጎረምሳ ወንዝ ስር ትገባለህ። እንደ ግብጦ ወንዝ ስር ዘርዝሻት። ይኸው እንደት ጀግንነታችን ሀገር ያወቀው የለን ያስካትን ሰው ደግሞ እሱማ ሶ እያዩት እንዲህ ከባድ እኮ እስቲ እዚህ ላይ ነው የሚሆን ተውማ። የፈኔ ደግሞ በሮኬት በሮኬት እንዲሁ እንኳን ስር ትርፎ ቅፎው አንሞት እኮ ነግሮኛል። እሱን ያታወቅን ምን እንዲህ ነው። እኔ ይኸውልህ አሁን ምንም ነገር እንድትደብቀኝ አልፈልግም። እንዲያው ምንም ነገር፣ እንዲሁ ምንም ነገር፣ ከአቶ ሲሄድ እንዲሁ አሁን ሚስጥሩን አንድ ትነግረኝ ነው። እሷ ጋር በብቸኝነት እያወራህ የነበረ ምን ነበር? ነሽ ሂጂ፣ አልሄድም እያለች እየታገለችኝ እኔ የተባላሁ እኔ የተጎንሙ እን እንጂ እየገፋት ነበረ፣ እሷን እየገፋት ነበረ። አረጋሽም አይደለም አይ፣ ሆኖቱን ንገረኝ። እኔ ያየ አይተኸው እነሱ እናቷ አላነበረው ተበስተዋል፣ እየወሩ ነው እነሱ ያዛት ግድላት ይላሉ። እኔ ግን ልታመልጠኝ እንትን ስትለኝ እየታገለችኝ፣ እኔ ደግሞ ሂጂ ጋር እንደዚህ የተባለዋ እየገፋት ነው። አሁን እነሱ እንዴት ግን እንዴት በዚህ ጠረጥሩኝ? እኔ እኮ እንዴት አስር ሺህ ብር ተወስዶብኛል እኮ እንደው ሰው ሲያየን እኮ አሁን ባልደብሽት ለምን መስለው እ ግብጦ ነፍሴ ነው። ግብጦ ወዲያለሁ እየበላሁ እ እየበላሁ ነው። ሂጅ ይዤው ይሄ ብሉ እንጂ እሷ እየበላሁ ነው። እና ከየት ነሽ? እኔማ ይዘች ነኝ። እሷ ወዴት ነው? እንደው እዚህ ቅርብ ነው። አገሯን እ እኔ እስፋ ቀቅ ላለሁ ትንሽ እንደው

ምን ብለው ኩኩ ማለት በሰው ላይ መፈንጫ? እንዲያው ዝም ብለ አንገታችንን ገብተናል። አትኖራም እና ገንዘብ እኛ ስለ ገንዘቡ እኮ አይደለም። ገንዘብ እንዲያው አሁን አንተኛ የዚህ መንደር ውስጥ ገንዘብ የሚቸግረው ሰው አላት? እንዴት ይቸግረናል? እኛ ለምን ተደፈርን ብዬ ነው እንጂ እኮ እና እኔ የክብር ጉዳይ ነው እንጂ የገንዘብ ጉዳይ እንዲሁ ወስኛ እኮ ይል እኔ ነገሩን መተው እችላለሁ። መተው እኮ እችላለሁ። እንዲሁ ነገሩን አድርገህ ይችላል እኮ መተው ይችላል እንዴ እኔ ልምታ ትብል አብራዊ የኖረች ሰው ሁላችን፣ እሱ ሊያዘ እንዲ አብሮ የበላን አብሮ የጠጣን ሰው እንዴት እንመታለን? እንዴት አጉል ነገር እናደርጋለን ብለን ዝም አለ። አይ እየቆየ እያደረ እየሰነበተ የእሷ መግነንና ስማውጣት፣ ግን እኛ ስነካከፍ፣ ስማውጣት፣ ግን መንደሩ ደግሞ ሊያሰድ ነው እሱ። አሁን ግራ ገባን። አባቶቻችን ያቆዩን መንገር በክብር፣ በጸባይ፣ በሰላም የኖርንበትን መንደር መልሳ ስትበጠብጥብን፣ እሷ እኮ የኋላ ታሪኳ እኮ ሲነሳ የእሷን ተበድላለች። እውነት ለምናገር ይህ መንደር የምጠላበት ምክንያት አለ እንጂ ምታደረግን ምክንያት ይኖራታል። ግን እኛ በደሉ በዛ፣ ግፉ በዛ እኮ። አሁን በእኛ ሰዓት በእኛ ዘመን በእኛ እድሜ እንዴት እንዲሆን

እንዲያውም ዳፍ እንትን ረምንት ጎፋብናለች እና ኒስ ስንት ስንት የዛሬ ስምንት ዓመት ነው ዘጠኝ ዓመት እንዲቆርቆሮ ነገር ፈልቆብኝ አይኔ ትንሽ እና እንደ ሞራ ነገር ጣላልብኝ ጆሮዬም ደሞ ትንሽ ደፈረብኝ። እንዝታለን እንዲህ ነው። ይበላሉ፣ ይጠጣሉ፣ እንደ እነሱ አያሉ። ያን በል እኔን ነው እሱን ነው የሚያምኑ እ እንግዲህ ምን ላድርግ። ምን እጌ ነገጌት ነገሩ። አሁን ከአንተ የምፈልገው በአንተ ላይ የምጥለው መጀመሪያም ይዘህ ያላላህት አንተነህ እጇን የፈታህት አንተነህ ይሄን ሀላፊነት እኮ ነው ያለችበትን እንደተነገረኝ እሷ የት እንዳለች ያለችበትን ቦታ ተነግሮኛል። መጠጥ የት ናት አሉ የተቀምጣ ሰው ጆሮ ወከትቻለሁኝ። እዚያ የነገረኝ ሰው አለ። ለመጠጥ የት ተከታትለህ ጠብቀህ ጆሮ ግንጓን ትርቷል። ግን ትርቷል እንጂ ጎዳት አድርገህ መያዝ ነው ከአንተ የምጠብቅ ይሻላል። ይህችን ተልእኮ የፈጸምክ ቀን እውነቴን ነው የአንተን አስር ሺህ ብር ትትም ትትም ብዬ አስመጥቼ ይመጣል። እኔ ማ እንግዲህ ይህን የማደርጋለሁ። እስተምናምን ዋለ እንዲህ የምቸበባት ነው ማለት አሁን በቃ መጠጥ ቤት ነው ያለችው። ልሂድ በቃ

ሴት ጌታ አንድ ድር ናት፣ ሙሉ አንድ ድር ናት፣ አንድ ሙሉ ቁም ናት። እሚይዛት ነገር የለም እንዶ። ሲጀመር ይችል ሴትዮ እንጃ አያገጣጥምኝም። እንደው የዛሬው አያገጣጥም። የሚለው መጠጥ ቤት ነው ያለች፣ ሚስጥር ያየ ሰው ነግሮኛል። የትኛው መጠጥ ነው? ሁልጊዜ በፊት ድሮ ድሮ እንትን የምትልበት ነው ፈትቲ ነበር ጠርጥር። የዚያ አጥቶ አሁን እኛን እንት ካለች በኋላ ነው እንጂ በፊት እኮ እንደው ማትቀር። ዝም በል በቃ፣ ደና ቶ ልብ ነው ልብ ነው ነገሩ ልብ ነው በቃ እንገናኛለን። ቅዳሜ ቅዳሜ መጣለው፣ እንገናኛለን ሉባ። አይን በአይን የታየ ነገር ይክደኛል። ለአስር ሺህ ብር ብሎ መንደሩን ይክዳል። ረብቼን ቅርጭ እዚህ መንደር ውስጥ ሁሉም ካሪው ነው። አለ አንተ

ነነ ምን ሞኙ ነው? ምን ጅሉ ነው? አረ ምን ሞኙ ነው? አረ ምን ጅሉ ነው? ሲሰድቡ ዝም ያለ ስሜቱት እሚሆነው። አረ በለው! አረ በለው!

ወይኔ ሻምብል የሰሙ ጊዜ እኔማ፣ እንጃ። አይና ለከኝ እውነትም፣ ምን ዲሁን ይንጁ ምን አይነት ልክስክስ ነኝ፣ ልክስክስ ነኝ። እናንተ ነገሩ